ወጣቱና የሃይማኖት አባት በቅርብ ግንኙነት ሊኖራቸው ይገባል። ይህ ባለመኖሩ የሃይማኖት አባቶች በእንዲህ አይነት ክስተት በሚመጣ ሰዓት ወጥተው ሲናገሩ የሚያዳምጣቸው ሰው የለም። ማዳመጥ ብቻ ሳይሆን እነሱ ና ሲሉት የሚመጣ ሰው፣ ተው ሲሉት የሚተው ሰው ማፍራት የሚቻልበትን መስመር ባለመዘርጋቱ ለተለያየ ህገወጥ ለሆኑ ነገራቶች እየተጋበዘ ይገኛል ወጣቱ ማለት ነው። እግዚአብሔር አንድን ሰው ሲፈጥር ከሙሉ ነጻ ፈቃድ ጋር ነው የፈጠረው። እኔ ያሰብኩትን አስም ብሎ ማስገደድ አይጠበቅም። በተሰጠው ነጻ ፈቃድ የፈለገውን ማራመድ መብቱ ነው። እንደ ሰው ሰውኛው ሲኬር ግን በሰውነቱ ሰው ሊከበር ይገባዋል። እና ባደግንበትም ማህበረሰብ ዘንድ ስናይ፣ ሰውን በመፍራት ሰውን በማክበር ይሄን ያክል ኤክስትሪሚሊ ተራምዶ ነፍስ እስከ ማጥፋት ደረጃ መድረስ በኢትዮጵያዊ ባህል በጣም አስነዋሪ ባህል ነው። ግድያ፣ ንብረት ማውደም በጣም አጸያፊ። በሸሪአት አል ኢስላም ሰውየው የራሱን ገንዘብ እንኳን ማውደም አይፈቀድለትም፣ እንኳን የሰው የራሱ ገንዘብ አማና ነው። ያን አላህ ለፈቀደው ነገር ወይም እስልምና ለሚፈቅደው ነገር ማዋል ብቻ እንጂ የሚፈቀድለት የኔ ነው ብሎ መጣልም አይፈቀድለትም፣ ማውደምም አይፈቀድለትም፣ እንኳን የሰው ንብረት። ስለዚህ ይሄ በምናየው ጊዜ ከሰውነት ወጥተናል። ወይም ደግሞ ከሃይማኖቱ የመራቁ ውጤት ነው፣ ይሄን ሁሉ ያመጣው። ሃይማኖት አልባ ሁነናል። ስለዚህ ይሄን ነገር አሁንም ወጣቱ እና የሃይማኖት አባት ይገናኝ፣ በመካከል የተከፈተው በር ወይም ደግሞ የተቆረጠው ገመድ በአዲስ መልኩ መሰራት ይኖርበታል የሚል ነው ያለኝ። ባለፈው ንብረት ላይ እንዲህ አይነት ተግባር መፈጸም አንደኛ በሞራል ያስጠይቃል በሕግ ያስጠይቃል። በእግዚአብሔር መንግስትም ደግሞ ያስጠይቃል። ምክንያቱም የወንድሙን ንብረት የተመኘ ሁሉ በእግዚአብሔር ፊት ኃጢአትን ይሰራል ተብሏልና እንኳን የወንድምን ንብረት ማፍረስ ማውደም ይቀርና መመኘት የኔ ማደረገው ነጥቆ ከኔ ብሎ ይህም መመኘት በእግዚአብሔር ዘንድ አጸያፊ ነው። ቆም ብለን ስለ ፍቅር፣ ስለ ምህረት፣ ስለ ይቅርታ፣ ስለ አንድነት ማሰብ መቻል አለብን። አሁን ዛሬ የተጎዳዱ ሰዎች አሉ። ንብረት የወደመባቸው አሉ። ይሄ ንብረት ደግሞ ምን ልጆቻቸውን የሚወዷቸውን እንቁ ልጆች ያጧሉ። ምናልባት በጣም ባል የሞተባቸው ምስት የሞተችባቸው ወይም ደግሞ እንዲሁ ገና እምቡቃያ የሆኑ ልጆች የሞቱባቸው አሉ። ኦልሬዲ እሱ አይመለስም። ግን እኛ እንደ ዜጋ እንደ ህዝብ እንቀጥላለን። እነዚህ አይነት ነገሮች እንዳይደገሙ ለነዚህ ነገሮች መሰረት የሆኑ ነገሮች ምንድን ናቸው? የሚለውን የሚያጋድሉን የሚያፋጩን ነገሮች እንዳይኖሩ ማስተማር። ህዝባችንን በዚህ ግርግር ላይ የሃይማኖት በሃይማኖት ያደገ በሙስሊም የሚሆን በክርስትና የሃይማኖት መጽሐፍ ቅዱስን ወይም ደግሞ ቁርአንን እየቀራና ለዲኑ ለሃይማኖት አባት ታዛዥ የሆነ ሰው ተሳትፎበታል የሚል እምነት የለኝም። እኔ እያንዳንዱ ወጣት ስሜቱ እንዳለው ሳይሆን እንዳለው ሳይሆን ማህበራዊ መስተጋበር ምን ይመስላል አባቶች በዚህ ቅኝት ውስጥ አልፈው ዛሬ ደርሰው ለእኔ ይህችን ኢትዮጵያ ሲያስረክቡኝ ምን ያክል ትግል ውስጥ ታግለውን ያለፉት ብሎ ታሪክን ማጥናት ይጠይቃል። ይሄ ሲሆን ነው ይሄ ሲሆን ነው የሰከነ ማነት ሲኖር ነው ሁሉም ቦታ ላይ መድረስ የሚቻለው። ኢትዮጵያውያን ተጋግዘን ተቻችለን መኖር እንደምንችል የምናም እንደሚገባን የሚያስተምሩ ነገሮች ከራቁን በጣም ቆይቷል። አሁን ግብረ ገብ፣ ዱሮ በጣም ልጆች ሆነን ግብረ ገብ ይሰጣል። ሰው ጎረቤቱን የሚያከብርበት፣ አካባቢውን የሚያከብርበት። እነዚህ እንግዲህ የነበሩት የፖለቲካ ርዕዮተ ዓለሞች ያንን አርቋል ከኢትዮጵያውያን ከሃይማኖት አልበኝነት የሚመጣ ነው ይሄ። ሃይማኖቱን የሚያከብር ሰው የእሱን ሃይማኖት የሚያከብር ሰው የሌላን ሃይማኖት ያከብራል። የእሱን ሰብአዊ መብት የሚያከብር ሰው የሌላን ሰብአዊ መብት ያከብርለታል። ስለዚህ ይሄ ከሰውነት እንትን የሚያወጣው ሃይማኖት አልባ ሲሆን ሰውየው ለዚች ዓለም እንጂ መኖር የሚፈልገው ሌላ ዓለም አለ የሚለው ትኩረት አይሰጠውም እና ስለዚህ እዚህ ላይ መሰራት አለበት። ወደፊት አብሮነት እንዴት እንደሆነ ቅድሚያ አባቶቻችን አያቶቻችን እያስቀመጡልን መርሆች እያከናወን ወጣቱን መያዝ ወደ ሃይማኖቱ ጥሪ ማድረግ የሃይማኖት ሰው በሚሆን ሰዓት የሃይማኖቱን ባለቤት ያዳምጣል፣ ይታዘዛል፣ ተው ሲሉትም ይተዋል። እኛ እንደ ዜጋ የሚጠበቅብንም ለሀገር ሰላም፣ ለሀገር አንድነት ፍትህ እንዲጠበቅ ሰላማዊ ነገር እንዲጠበቅ መምከር አለብን እና ዜጎች ደግሞ ይሄንን ሰምቶ እርስ በርስ ግጭት ውስጥ ከመግባትም ቆም ብሎ አስቦ ከዚህ ነገር በስተጀርባ ምን አለ ይሄ ነገር ለሀገር ሰላም ይጠቅማል ወይ፣ ለአንድነት ይጠቅማል ወይ፣ ለእድገት ይጠቅማል ወይ፣ ለሰላም ይጠቅማል ወይ የሚለውን ጥያቄ አንስቶ ቢያስቡ ጥሩ ነው። ይሄ ትውልድ በዚህ ከቀጠለ ሀገር ሀገርነቷ ይቀራል። ሀገር ሀገርነቷ ይቀራል። ይቻ ሀገር ሆና እንድትቀጥል ይቺ ሀገር የሽማግሌዎች ሀገር ሆና እንድትቀጥል፣ ይቺ ሀገር እግዚአብሔርን የሚፈሩ የአባቶቻችን ሀገር ሆና እንድትቀጥል፣ ይቺ ሀገር ወጣቱ በሀገሩ ላይ ተከብሮ በሀገሩ ላይ ሀብት አፍርቶ እንዲኖርና በዚህ ቅኝት ውስጥ እንዲቀጥል ከታሰበ ወጣቱ ሰከን ማለት አለበት ነው።